ሰላም ውድ የቻና ለቤተሰቦች ሰዎች እንደምን ቆያችሁ። እንግዲህ አሁን ደግሞ ይዤላችሁ የመጣሁኝ የወባ በሽታን በተመለከተ ይሆናል። እንግዲህ የወባ በሽታ ምንድን ነው፣ በምንስ ይተላለፋል፣ ህክምናውስ ምንድን ነው የሚለውን የምናይ ይሆናል። ቪዲዮን እስከ መጨረሻው የትከታተሉት ዘንድ በአክብሮት ጋብዛለሁ። እንግዲህ የወባ በሽታ ወባ ፕላዝሙዲየም በተባለ ጥገኛ ተዋሲያን ምክንያት የሚመጣ አደገኛ በሽታ ነው። በሽታው በዚህ ተዋሲያን በተጠቃች የወባ ትንኝ አማካኝነት ወደ ሰው ይተላለፋል ማለት ነው። ተዋሲያኑ ወደ ሰው ጉበት ህዋሶች ውስጥ በመግባት በመግባትና በመራባት እንድንታመም ያደርጋሉ። እንግዲህ ፋሊሲፓረም፣ ቫይቫክስ፣ ኦቫሌ፣ ማላሪያ እና ናውሎሲ የተባሉ አምስት አይነት የወባ በሽታ ዝርያዎች አሉ ማለት ነው። የበሽታው ተዋሲያን አኖፊለስ በተባለችው ሴቷ የወባ ትንኛ አማካኝነት ወደ ሰው ታስተላልፋለች። እንደ ማሳሪያ ጆርናል መረጃ በሀገራችን እንግዲህ ከ70 ፐርሰንት በላይ በፋሊሲፓረም እና ከ30 ፐርሰንት በላይ የሚሆኑ ደግሞ በቫይቫክስ ዝርያዎች አማካኝነት ለወባ በሽታ እንጋለጣለን ማለት ነው። እንግዲህ በፈረንጆቹ 2022 ብቻ 249 ሚሊዮን ሰዎች በበሽታው መያዛቸው የተመዘገበ ሲሆን 600 ሺህ ለሚሆኑ ሰዎች ሞት ምክንያት እንግዲህ ወባ መሆኑን መረጃዎች ያመለክታሉ። ከአምስት ዓመት በታች እድሜ ያላቸው ህጻናት፣ ነፍሰ ጡር ሴቶች እና ኤችአይቪ በደማቸው ውስጥ ያሉ ሰዎች ለወባ በሽታ ያላቸው ተጋላጭነት ከፍ ያለ ነው። በእርግዝና ወቅት በወባ የተጠቁ እናቶች ያለ ጊዜ ለሚከሰት ምጥና ወሊድ እንዲሁም ልጅ ሲወልዱ ከመጠን ያነሰ ክብደት እንዲኖረው ያደርጋሉ። በሽታው በትሮፒካል አካባቢ የዓለም ክፍል የሚከሰት ሲሆን በተለይ አፍሪካ ወባ በስፋት የሚከሰትባቸው የዓለም ክፍል ግንባር ቀደም ነው። የወባ በሽታ 94 በመቶ የሚከሰተውና ከሟቾችም 95 በመቶ የሚሆነው ህዝብ ከዚሁ አህጉር መሆኑን የዓለም እንግዲህ የጤና ድርጅት መረጃ ያሳያል ማለት ነው። በአፍሪካ ናይጄሪያ፣ ማዕከላዊ አፍሪካ፣ ዩጋንዳ እና ሞዛምቢክ በወባ በሽታ ከሚሞቱ ሰዎች ግማሹን እንደሚሸፍን መረጃው ጨምሮ ጠቅሷል። የወባ በሽታ እና ድህነት እጅግ የተሳሰሩ ናቸው። ወባ በድህነት እና በጤና እክል ውስጥ ላሉ በጣም ደሃ ሀገራት እና ማህበረሰቦች በቀላሉ ማስፋፋት እና ጉዳት ማድረስ ይችላል። በድህነት በሚማቅቅ ማህበረሰብ ዘንድ በሽታውን ቀድሞ ለመከላከል መሆን አፋጣይ ህክምና ለማግኘት እጅ አጥር በመሆናቸው ተጋላጭነታቸው ከፍ ያደርገዋል። እንደ ድርጅቱ መረጃ ኢትዮጵያ በበሽታው ብዛት ከሚከሰቱባቸው አስራ አምስት ሀገራት ዝርዝር ውስጥ በፈረንጆቹ 22 ብቻ በዓለም ላይ ከተከሰተው የወባ ሕክምና ሞት አንድ ነጥብ ሰባት ያህሉን በሀገራችን የተያዙ እንደነበር እንግዲህ የደብሊዎች ወይም የዓለም ጤና ድርጅት መረጃ ያሳያል ማለት ነው። የወባ በሽታ በኢትዮጵያ ከነሐሴ እስከ ህዳር መጨረሻ ባሉት ወራት በስፋት የሚከሰቱበት ወቅት ሲሆን በአንዳንድ ቦታዎች በሚያዚያ እና በግንቦት ጭምር በተወሰነ መጠን ይከሰታል። እንግዲህ የወባ በሽታ እንዳይከሰት መከላከል እና ከተከሰተ አክሞ ማዳን ይቻላል። በአሁኑ ወቅት ለበሽታው ክትባት እየተዘጋጀ ሲሆን በቅርቡ የበሽታው ምልክቶች አገልግሎት ላይ ይውላል ተብሎ ይጠበቃል። ይቅርታ፣ የበሽታው ምልክቶች ከፍተኛ ትኩሳት፣ ብርድ ብርድ ማለት፣ ማንቀጥቀጥ፣ ማላብ፣ ቁርጥማት፣ ራስ ምታት፣ ማቅለሽለሽ እና ማስመለስ የወባ በሽታ ምልክቶች ናቸው ማለት ነው። ከፍተኛ ድካም የምግብ ፍላጎት መቀነስ ውሃትም፣ ወዘተ እነዚህ ደግሞ ተጨማሪ ምልክቶች ናቸው ማለት ነው። በጊዜ ሕክምና ካላደረግን በደማችን ውስጥ ያለው የወባ ጥገኛ ተዋሲያን በስቶና ጎልብቶ ሳምባችን፣ ጉበታችን፣ ኩላሊታችን፣ አንጎላችን ላይም ጉዳት ከማድረሱ ባሻገር የኩላሊት ጉዳት፣ ኮማ፣ ወይም የራስን መሳት፣ የሽንት መጥቆር፣ የመንፈስ የመተንፈስ ችግር ወዘተ ሊያስከትል ይችላል። ምልክቶቹ ከአርባ ስምንት እስከ 72 ሰዓት እየቆዩ በድጋሚ ይታያሉ። ይህን የሚወስነው ግለሰቡን ያጠቁት ተህዋሲያን አይነትና በበሽታው ተይዞ የቆየበት ጊዜ ነው። እንግዲህ የወባ በሽታ መከላከያ መንገዶች በፀረ ትንኝ የተነከረ እንግዲህ አጎበር መጠቀም፣ ቆሻሻን በትክክል ማስወገድ፣ ውሃ ያቆሩ ቦታዎችን ማድረቅና የወባ ትንኝ መራሚያ ቦታን ማሳጣት እንግዲህ የወባ በሽታ የምንከላከልባቸው መንገዶች ናቸው። እንግዲህ ውድ ተመልካቾቼ፣ ለዛሬ ጀላችሁ የመጣሁት ይህን ይመስላል። በተለይ የወባ በሽታን ማቅረብ የተፈለገበት ዋና ምክንያቱ ከወቅቱ ጋር ተያይዞ አሁን ግንቦት ላይም ስላለን በብዛት በተለያዩ የኢትዮጵያ ክፍሎች የወባ በሽታ የሚነሳበት ወቅት ስለሆነ መረጃው ለሌሎች የሚደርስ ዘንድ ላይክ፣ ሸር እና ሰብስክራይብ በማድረግ ኃላፊነታችሁን እንድትወጡ ስል በትትና ጠይቃለሁ። አመሰግናለሁ።